ለመጨረሻ ጊዜ ይህ ቪዲዮ ከተላለፈ በኋላ ብዙ ሰዎች እንዲያገኙትና ሊረዱት እንደሚፈልጉ ከኮሜንት ሴክሽን ላይ ነበረና አጋጣሚ ሆኖ ቲክቶክ ሮል ያዳጊቶት ያገኙ ቅዳሜ ዕለት ሞደማት አካባቢ ነበረ። እሁድ ዕለት ባንኮች ስቅ ስለነበሩ ሰኞ ዕለት የባንክ አካውንት ተከፍቶለት ለመርዳት ዝግጁ ሆኖ እናንተን እርዳታ እየጠበቀ ይገኛል። ሆኖም ግን ይህ ልጅ የገለጸው ስሜት የብዙ ኢትዮጵያን ወጣት ስሜት ነው። ይህ የተሰበረ ልብ የብዙ ኢትዮጵያን ወጣቶች ልብ ነው። ብዙ ኢትዮጵያኖች ናቸው በስራ ማጣት ምክንያት ከቤተሰብ ጋር ሁነው ራሳቸውን ዲፕሬሽን ውስጥ አስገብተው ራስ ማጥፋት፣ ሌሎች ሌሎችም ነገሮች እየተከሰቱ ያሉት። እንደ እድል ሆኖ አጋጣሚ ይሄ ልጅ የሚረዳ ሰው ከተገኘ ህይወቱ የሚቀየርበት አጋጣሚ ሊሆን ይችላል። እንደ ሀገር ግን ይህን ስሜት ለያዙት በብዙ ሺህ በሚሊዮን ለሚቆጠር ወጣት እንደ ሀገር የሆነ ነገር ቢደረግ የሚጠይቃቸው አቶ፣ ምን ይሰማቸዋል የሚላቸው አቶ። በየቤቱ ስንት ተመርቀው ቁጭ አሉ። ለመስራት ፍላጎት እያላቸው ጥሩ ውጤት እያላቸው በየቤቱ ተቀምጠው የተሻለ ቀን ይመጣል ለራስ ያልፍልኛል፣ ለቤተሰብ አሳልፋለሁ እያሉ ነገን በተስፋ የሚጠብቁ ብዙ ወጣቶች በየቤቱ አሉ። እነሱንም እንደ ሀገር እንደ መንግስት የሆነ ነገር ቢደረግና ቢታዩ ጥሩ ነው። ለዚህ ወንድማችን ግን መልካምን ሁሉ እንመኛለን። አላህ የተስተካከለ ህይወት ሰጥቶ እሷን ስባብ አድርጎ ህይወቱን የተቃና እንዲያደርግለት የእናንተን እጅ ይጠብቃል። አካውንቱ ተከፍቷል። ለመርዳት ዝግጁ የሆናችሁ በሙሉ ይኸው ብሏል ቲክቶከር ኦሊያድ። እጅግ በጣም በጣም ደስ ብሎኛል። ወንድማችንንም አግኝተነዋል የብዙዎች ልብን የነካ ይሄ ወንድማችን እንፈልገዋለን እናገኘዋለን ብለን ቃል በገባነው መሰረት አሁን ወንድማችንን አፈላልገን አግኝተነዋል። እንኳን ደስ ያላችሁ። ለብዙዎች ደስታ እንደሚሆን እርግጠኛ ነኝ። ወንድማችን እስቲ ያለውን ምስጋና ያለውን አስተያየት ያቀርብላችኋል፣ ከሱ እንስማ። ውድ ቤተሰቦች ስላሰባችሁኝ፣ ስላሰባችሁልኝ እኔንም ደሞ ውስጤን እኔ ሳልናገር እናንተ አውቃችሁ እንደዚህ ስለተረዳችሁ በጣም ነው ማመሰግነው። ሌላ ፈጣሪ ሁላችሁንም ይጠብቃችሁ። ወዳችኋለ። ወንድማችን ሙሉ ስሙ እንግዲህ ሙሰፋ ማህዲ ይባላል። የፈጣሪ ስራ ሆኖ እንግዲህ በሚገርም ሁኔታ አፈላልገን አግኝተነዋል። ከዚህ በኋላ ሙሰፋ ማህዲ የእያንዳንዳችሁ እርዳታ ማድረግ ለምትፈልጉት ሰዎች ሁሉ ይገኛል። አሁን አካውንት በግሉ የለውም። እርዳታዎች ሁሉ ግን በሱ አካውንት እንዲሆኑ ስለምንፈልግ ሰኞ በማለዳ የተቻለንን ሁሉ ጥረት አድርገን አካውንት ይወጣለታል። ከዛ በኋላ ሁላችሁም የምታግዙበትን አማራጭ እናመቻቻለን። ካሁኑ ኢቢኤስ እንደሚፈልጉት ነግረውና እዛ ላይ ይቀርባል። የተለያዩ ትላልቅ ፕሮሞተሮች ደግሞ የስራ እድል ይዘው እየመጡለት ነው። በዚህ ሁሉ እንግዲህ ፈጣሪ እንደሚከሰው እርግጠኞች ነን። ዛሬ ቃል በገባንላችሁ መሰረት የወንድማችንን የሙሰፋ ማህዲን አካውንት አስከፍተናል ከታች አስቀምጠንላችኋል የኢትዮጵያ ንግድ ባንክ አካውንት ነው 1685647307 በዚህ እየገባችሁ የተቻላችሁን ያክል መለገስ ትችላላችሁ ካሁኑ እንግዲህ እርዳታውን ለማስጀመር የሄቨን ኤምባሲ ኢንተርናሽናል ቸርች መሪ የሆኑት ፕሮፌት ሚራክል ተካ የመጀመሪያውን ልገሳ አደራ ይደረግልኝ ብለው ለወንድማችን ሰጥተውታል። እንግዲህ እናስረክባለን ማለት ነው። ያው ለተደረግልኝ እርዳታ ባላቃቸውም በጣም አመሰግናለሁ። ግን በተለይ የኢትዮጵያ ሕዝብ ሆሊያድንም እንደዚህ ጥረት አድርጎ ዛሬ ከኔጋ በጣም ነው ማመሰግነው። ሁላችንም አመሰግናለሁ። ያው ማልቀሴን በደንብ እናንተም አላያችሁም፣ ግን ከልብ ነበር አለቀስኩት የቀን ስራ አጥቼ ያው ፈጣሪ ደግሞ ያው ከዚህ ጋር አገናኝ የቀን ስራ አጥቼ ነበር ያለቀስኩት። ያው እናንተ ደግሞ ደርሳችሁልኛል አመሰግናለሁ። ለወንድማችን ሙሰፋ ማህዲ የተለያዩ የእርዳታ ስራዎችን ማድረግ የምንቀጥል ይሆናል። በተለይ በተለይ ዋናው ነገር ግን ወንድማችንን ሙሰፋ ማህዲን ወደ ስራ ማስገባት ውስጥ ነው ስለዚህ የተለያዩ የፕሮሞሽን ስራዎች እየመጡ ነው። በቀጣይነት ደግሞ በሰፊው የፕሮሞሽን ስራ ሲሰራ የምትመለከቱት ይሆናል። አልቅሶ የተማጸነው ጌታ ከሰዎች ጋር አገናኝቶታል። ከደጋግ ሰዎች ጋር እርዳታው ጀምሯል። አንዳንድ ጊዜ አንዳንድ አጋጣሚዎች መጥፎ ናቸው፣ አንዳንድ አጋጣሚዎች ደግሞ ህይወታችን ይቀይራሉ። ህይወት እንደዚህ ናት። ሲያለቅ ሳላየ ነው፣ እንዲያውም ፈገግ ብሎ ነበረ። ዛሬ ነው ያለቀስኩት ያላት ግን የልብን የሚያውቅ ጌታ ከደጋግሶች ጋር አገናኘው መልካም የስራ ጊዜ ጥርሶች ጋር አገናኝቶ የተሻለ ህይወት የምትጀምርበት ምዕራፍ እንዲያደርግልህ እመኛለሁ። እንግዲህ ይንን ያገኘሁት ከዚሁ ነው። እዚሁ በድላ ወርቆን ያገኘሁት ከየጥምጣቄጥጣለቅም ቤቱንም አገሩንም ስሙንም ቤተሰቡንም አያውቅም። ያም ደግሞ ተጥሎ ነው። እኔ ሁለቱንም አሁን ምንም ባሌለኝ መድኃኔዓለም በሚያውቀው ምንም ባሌለኝ እነሱን ያረዷቸው ያበላዋቸው የቤክረብ ለሁለት ወር ከፍያ ያለው አሁን ለሶስተኛ ወር አልችልም ተዋለው ብዬ አለው። በቃ የኑሮ ውድነት አንድ ለራስ መሆን ባቃተበት ሰዓት፣ እቺ በምስሉ ላይ የምትመለከቷቸው እናት ለጸበል የሄዱ ወንድሞች ራሳቸውን አያውቁም። ስለራሳቸው ማብራራት አይችሉም። ማን ናችሁ ሲሏቸው እኔ ነኝ ብለው መመለስ አይችሉም። ለዛም ግን ይህችን እናጣለላቸው ራሳቸው ናቸው የሚያስተዳደሯቸው፣ የሚያበሏቸው፣ የሚያጠጧቸው ቤት ተከራይተው የሚያኖራቸው ይህች እናት ናቸው። አንዳንድ ጊዜ በህይወታችን ማን ምን ይሰጠናል ብለን ከምናስበው በላይ ለእኛ ጌታ አለን። ቤተሰብ ጥሏቸው ሄደ ነው የሚሉት ሴትየዋ ማን እንደሆነ ግን አይታወቅም። ወላጆቻቸው ማለት ነው በምስሉ ላይ የምታዩዋቸው ልጆቻቸው፣ ወይ ደግሞ ቤተ ዘመር ካላችሁ እዚህ ቤተ ክርስቲያን ሄዳችሁ ቤተሰቦቻቸውን ብትወስዱ፣ ምክንያቱም ሴትዮዋ ችግር ላይ ነው ያሉት። ካልሆነም ደግሞ ሴትዩዋን ልታገኙ የምችሉበትን አድራሻ ተስፎ ቲቪ ላይ ሙሉ መረጃ አለ። እባካችሁ ማድረግ የምንችለውን ሁላ እናደርግ። በቃ እኔ ምንም የለኝም፣ ለራሴ ምረዳኝ የለም፣ ምሰጠኝ የለ። እኔ ልጆች ታማሚ ናቸው፣ ምንም ነገር የለኝም። አንዱ ነው ይሄ ነው፣ ይሄ ነው በቃ ይሄ። አሁን ብትጠይቀው ምንም አይነግርም። ቁጭ በላ ይህም አሁን ብትጠይቀው ምንም የምነግረው ነገር የለም። አሁን የእነኚህ ሁለቱ ነው በባስ ያለ እኔ ለእነኚህ ሁለቱ ምንም ማድረግ አልቻልኩት ነነ ስላሌለኝ ማለት ነው፣ የለኝም እና የእነኚህን ሁለቶቹን ቅዱስ ካይል የሚረዳ ሰው እንደዚህ ከረዳ ደስ ይለኛል። ምንም ስላሌለኝ አሁን እንደውም ትናንትና ያለ እሱ በቃ አሁን ተው አለው ምንም ነገር ማድረግ አልችልም እንግዲህ አልኩ ነበር። አዎ ሁለቱም ደግሞ እሱ ነው ያስጠጋቸው። እሱ ነው አሁን ለእነኚህ ሁለቱም እንግዲህ አዳ ብሎ ያስቀመጠ እሱ ነው እና እንደዛ ነው እንግዲህ እንደዛ አርጉና የምትረዱት የሚረዳም ሰው ከተገኘ ይህንንም አይቶ መርዳት የምትፈልጉ ሰዎች፣ እንደዚህ አይነት ብዙ ታካሚዎች አሉ። ሽንቁሩ ሚካኤል የመጡ ቤተሰብ የጣላቸው የተሩ ብቸኛ የሆኑ ጠጋቸው የሌላቸው አሉ። እዱታስታውቸው ነው ቅዱስ ሚካኤል። እናንተንም ይስጣችሁ። ለእኔ ያደረገ ቅዱስ ሚካኤል ደግሞ እነኚህንም አድናቸው። እኔ ልጆችን አድነውልኛል። በቃ ለእዛ ነው እና